የጊዜ ጉዳይ ሆኖ ነው እንጂ ማንም ሰው ከቅጣት አይድንም። ሰው የዘራውን ያጭዳል ነውና የሚባለው። ዛሬ እንግዲህ ሄርሜላና አብርሽ የመኪና አደጋ አደርሰው ፈጣሪ አትርፏቸዋል። እውነት ለመናገር እኔ ማንም ሰው ላይ ክፉ ነገር መመኘት አልፈልግም፣ ክፉም እንዲነካችሁ አልፈልግም። ነገር ግን ሰውን ስታስለቅሱ፣ ስታሳዝኑ፣ ሰዎችን ስታስከፉ፣ ግፍ ስትሰሩ፣ ፈጣሪ ከበድ ያለ መልስ ከመስጠቱ በፊት እንደዚህ ማስጠንቀቂያ ይሰጣችኋል። እውነት ለመናገር አብርሽ ምንም ነገር እንዲነካችሁ አልፈልግም፣ ምክንያቱም ለልጁ ያስፈልገዋል። እንግዲህ ዛሬ ሄርሜላና አብርሽ ወደ ካያቷ ቤት፣ ወደ ሁለተኛ ቤተሰቦቿ ቤት አብርሽን ለማስተዋወቅ ለመጋበዝ ይዘው በመኪናው እየተጓዘች የነበረ። ከዛም በላይ ደግሞ ሄርሜላ በመካከል ላይ ምናለች? ፍቅር ካለ በሰማይ መንገድ አለ። ስለዚህ አብርሽ ልክ እንደ ህፃን ልጅ ጋቢና ልቀመጥ አይደለም ያለችው፣ ልክ ጭንህ ላይ አስቀምጠኝና መኪና አሽከርክር እያለች ብዙ ነገር እያለች ነበረ። ነገር ግን እንግዲህ የመኪና አደጋ አድርሰዋል ማለት ነውኝና ወደ መጨረሻ ወደም ብዙ ማብራሪያዎችን እሰጣችኋለሁ። በመጀመሪያ ግን እኔ ከዚህ በፊት በጣም ብዙ ጊዜ እናገር ነበር። እንግዲህ በምንም ሁኔታ ቢሆን እርጉዝ የሆነች ሚስትህን አታስለቅሳት በተቻለ መጠን። የሰው ልጅ ልቡ ሲደፈን ማሰቢያ ሲያጣ ፈጣሪ ምልክት ይሰጣችኋል፣ ገባችሁ? እንድታስቡ ነገሮችን ማለት። የሰው ልጅ ሲከፋባችሁ ፊቱን ሲያዞርባችሁ ኦር ደግሞ ሲያለቅስባችሁ እናንተ ጋር ጥሩ ላይሆን ይችላል። ገባችሁ? ኮሜንት ላይ ራሱ የተወሰነ ለማየት ሞከርኩኝ አብርሽን። የዚህን ያህል ተቀይማችሁታል፣ የዚህን ያህል አዝናችሁበታል። እውነት ለመናገር እንኳን ፈጣሪ አተረፈ የሚሉ ኮሜንቶች ምናልባትም አላየውም ብልም ማጋነን አይሆንም። በቁጥር ነው ልታገኙ የምትችሉትኝ ና እንዳለህ የሩታ እንባ ነው እንደዚህ ያደረገህ። እንዲያውም ጭራሽ ሌላ ምኞት የተመኙለትም ሰዎች አሉ። ይሄ ነገር ምንድን ነው? አብርጅ በምታረገው በምሰራው ነገር ጥንቃቄ ማለት ሰው የወደደህን ሁሉ በስራ ነው፣ የሚወድህም በስራ ነው፣ የሚያከብርህም በስራህም ነው። የሚያገን ስርአን ደሞ አይቶ ልክ እንደዚህ ሰው ልቡ ሊያስንብ ሊከፋ ይችላል። ገባ አደል? እዚህ ጋር ሩታ ብቻ ሳትሆን ማወቅ ያለብህ ኮሜንትን የምታነብ ከሆነ ኦዲየንሱ ራሱ ተከፍቶብሃል። ምክንያቱም በምታደረጋቸው አንጻር እዚህ ጋር ርጉዝ ሚስት አለች፣ እዚህ ጋር ደግሞ ሌላ ሴት። የሌላን ሴት ቤተሰብ እየተዋወቅክ ነው። ከአያቷ አልፈህ ተርፈህ ደግሞ ሌላ ቤተሰቦቿንም ለመተዋወቅ ገጠር ለገጠር እሷን በመኪና ይዘህ እየተንሸራሸርህ ነው። ከዛም በላይ ግልጽ አማርኛ አድርገዋል ዛሬ እኔ እና አብረሽ ጋር ፍቅር ካለ በሰማይ መንገድ አለን የሚባለው። ስለዚህ እጭነ ላይ ቁጭ አርገኝና መኪናውን አሽከርከር። መቼም ህጻን ልጅ አለች ማለት እጭነ ላይ ቁጭ አድርጓት መኪና የሚያስከረክረው ኢቨን እንኳን ህጻን ልጅ እንኳን ክልክል ነው፣ በህግ ክልክል ነው። እንኳን አደለም ትልቅ ሰው ቀርቶ ማለት ነው ና እንግዲህ ያው እንደምታውቁት አሁንም ቡታጅራ ናቸው። ሄርሜላ ና አብርሽ የሩታን ቤተሰቦቿ ጋር ናት። ነገር ግን ያው ገጠር ላይ የበለጠ ያታቃላችሁ መስቀል ላይ ረዘም ላለ ለአንድ ሳምንት ይከበራል ይመስለኛል፣ ቡታጅራ ላይ ይበልጥ። ደግሞ በጣም ያስገረመኝ አብርሽ ጉራዬ ነው እንደምናውቀው አይደል? ቡታጅራ እንግዲህ ቡታጅራ የጉራዬ ሀገር ነው እስከማውቀው ድረስ፣ የሌላ ዜጎች እየገቡ ይኖሩባታል፣ ልክ እንደተለያየ አገር ግን ደግሞ ጉራዬ እንኳን ጉራየኛ እንኳን እንደማይችል ነበረ ሰዎችን ሲጠይቅ የነበረው። መኪናው እንግዲህ ተጋጭቷል፣ ድንጋይ ውስጥ ገብቷል። ያ ነገር ደግሞ እርዳታ ለመጠየቅ ሲፈልግ ጉራዬ እንኳን የጉራዬ ቋንቋ እንኳን እንደማይችል ነበረ ሲያደርግ የነበረውና ስለዚህ አብርሽ እውቀት ያስፈልግሃል። እውነቱን ነው የምልህ ማለት ስታገኝም ሀብትም፣ ፍቅርም፣ ልጅም፣ ሚስትም ኦርድ ደግሞ የተለያዩ ነገሮች ከእውቀት ጋር ቢሆን የበለጠ አያያዙን ታቀበታለ። ከፈጣሪ ጋር ራሱ አትጣላም። ገባ አደለ? አሁን በምታደርገው ነገር ከሰው ጋርም ከራስ ጋርም ከፈጣሪ ጋር ከብዙ ጋር ነው የሚያጣላ። ምክንያቱም ይሄ ዝሙት ስለሆነ ነው። ቤተሰብ እንጂ እኔ አብርሽን መተቸት ፈልጌ ወይንም አብርሽን ጠልቼ ምናምን አደለም። ነፁ ወንድሜ ለምንም አልጠለውም። ግን ደግሞ እዚህ ጋር እያንዳንዱን ጊዜ ሩታ ስታለቅስብህ ስታዝንብህ ፊቷን ወደ አንተ መልስ አንተ ግን አልቀበል ስትላት ንከርሚ ጋር ያለውን ነገር ማስቀጠል ብዙ ነገሮችን ስታደረግ ያስታውቅብሃል። ማለት ባፍ ሌላ በሆድ ሌላ፣ ወይንም በልብህ ሌላ ልክ ሩታ እንዳለች ባፉ የሚናገረው ሌላ ነው፣ እንደገና ውስጥ የሚያደርገው ሌላ ነው። እኔ ወደ ሶሻል ሚዲያ ላይ ያለዋጣቸው ብዙ ነገሮች አሉ ስትል ነበር፣ አዲስ አበባ ባለችበት ሰዓት። ካወቃችሁ ማለት ነው፣ ከሰማችሁ ቤተሰብ፣ ትኩረት አድርጋችሁ። እኔ ብዙ ጊዜ ትኩረት አድርጌ ከታተላችኋለሁኝ። እንደዛ ሲሆንብ ምን ይሆናል? ከብዙ ነገር ትጣላለ። ከራስ ጋር ራሱ ሊያጣላ ይችላል። ቆም ብለህ ብታስብ ነገሮችን አሁን እዚህ ጋር ምልክት ነው የሰጠ ፈጣሪ። ገባ አይደለ? ያው አትርፏቸዋል። ምንም ነገር አልሆኑም። መኪናውም የተወሰነ ምናምን የተጎዳው ሲል ነበረ። ፕላስ ደግሞ እንግዲህ እዛ አካባቢ የሚያግዘን ሰው የለም። ስለዚህ መኪና ውስጥ ቁጭ ብለን እንጠባበቅ ሁላ ሲሉ ነበረ። አብርሽ በሾርት ነው ምናምንና ሰዎች ደግሞ ሌላ ቦታ ነው አይናችኋል። ወይኔ እኔ ኮሜንት ወረድ ብዬ ለማንበብ ምናምን ሙዲን ሲያደረቃችሁኝ። ኤኒዌይስ ብቻ ማለት የፈለግኩትኝ ምንድን ነው፣ አብረሽ ወደ ራስ ተመለስ። ማለት የምታረጋቸው እያንዳንዱ ነገሮች ልክ አይደሉም። ሄርሜላም የልጅ እናት ናት፣ አንተም ደግሞ በቅርቡ የልጅ አባት ትሆናለ። ፕላስ ደግሞ ስቲል እስከማውቀው የሩታና የአብረሽ ሰማኔ አልተቀደደም፣ ገና አልተቀደደም። መቀደድም ደግሞ የለበትም። ወደ ትዳር ተመለስ። በቃ ይሄን መኪና ለማምጣት ብዙ ነገር አይደል፣ አንተና ሩታ ብዙ ነገር ለፍታችሁ ነው ውስጥ ሚሊዮን በላይ እንደተገዛ ነው እንግዲህ። ለሙ ስትናገር የነበረው ቀልድ አደለም፣ በነገራችን ላይ አይደል። ለውጣችሁ በጣም ያስደስተኛል። በአጭር ጊዜ ነው የተለወጣችሁ። ብዙ ስራ ሰርታችኋል፣ ብዙ ነገሮችን ማለት። ሰው ምንም ነገር አለው አላለው ጉዳዩ አደለም። አብረሽ ግን ስራና ስራን ብቻ ብሎ ብዙ ተለውጧል። በዛ መሀል ግን ቤተሰብ የምር እንደ ኦዲንስ እንኳን የዝህን ያህል ፊቱን አልመለሰበትም ነበረ። ኮሜንት ላይ ገብታችሁ ብታዩ እንኳን አተረፋችሁ የሚል ሳይሆን የምታገኙት በቃ የበለጠ እኔ የምጠቅም አልፈልግም። ቃላቱን እንደዛ የሚሉ ሰዎች ናቸው የበረከቱት። ና ኢኒዌይስ እኔ መናገር የምፈልገው ማለት ነው በመጀመሪያ ደረጃ አብርሽ ያው አክሲደንት አድርግ ያለው ብሏል። መኪናው ላይ እንዳየሁት አብርሽ ወደ ራስ ተመለሰ የምር የተመኙት ወይንም ደግሞ ያሰቡት ነገር ምናልባት በአጋጣሚ ሊሆን ይችላል። ይሄ ደግሞ ከባድ ነው። ሰው ለምሳሌ ዩቱብ ላይ ምንድነው የሆነ ብቻ የሚሰራ ልጅ አለ በጣም የምንወደው ዶክተር ምናምን የሆነ በቅርቡ ሚስቱ የወለደችው እሱ ራሱ አክሲደንት አድርጎ ምናምን ፈጣሪ ያተረፈ ብሎ መኪናው ምናምን ሲያሳይ በጣም ነው ኔ ደነገጡት ለምን በቅርብ ነው ሚስቱ የወለደችው በቅርብ ተመርቆ ዶክተር ነው የሆነው ምናምን ቀጣይ ህይወቱን ለማሳመር ደፋ ቀና የሚል ልጅ ነው በጣም ጎበዝ ሀቀኛ ልጅ ነው ገባ አደለ እንደዚህ አይነት ነገሮች ምኞት ጥሩ አደለም ብዬ ነው እኔ እንደ ራሴ የማስበው ኒስ ማለት የፈለግኩት ምንድን ነው የአብርሽ መኪና ጉዳት አልደረሰበትም አክሲደንትም አላ አደረግም ምክንያቱም ደግሞ ሲጀመር አብሪሽ ጉራይኛ በደንብ ትችላለ ለምንድን ነው ጉራይኛ እንደማይችል አገሩን እንደማያውቅ ስታስመስል የነበረው ሲቀጥል ደግሞ ብዙዎቻችሁ የሩታ ነው እውነት። እኔ ሩታ የምታለቅስበትን ምክንያት ባውቅ ደስ ይለኛል። የምሬ እንምላችሁ፣ ብዙ ጊዜ እናገራለሁ። ሴት ናት፣ ነፍሰ ጡር ናት። ለምን እንደዛ እንደምታለቅስ ለምን እንደሚከፋት፣ እንግዲህ ካለኝ ኢንፎርሜሽን አንጻር ሩታ አንዳንድ ስራዎችን አብረሽ አስገድዶ እንደሚያሰራት ማለት በቃ ፑሽ እንደሚያደርጋት እንድትሰራ ባትወደውም ባትፈልገውም፣ ግን አብረው እንደምትሰራ እንደሚያደርግ ብቻ ነው እኔ መረጃ አንዳንድ ስላችሁ ሰዎች ሲያወሩ የሰማሁት እንጂ ከዛ ውጭ አብረሽና ሩታ ተፋተዋል ካላችሁ፣ እኔ ደጋግሜ ነው የምነግራችሁ አልተፋ አይፋቱም። ሄርሚላም የመጣችው ቤተሰብ ለስራ ነው። ግን ወንዶች በስራ መካከል ብትመጣም መቀየር ይችላሉ። እዚ ጋር ሩታ በደንብ ማወቅ ያለብሽ ሰዎች መቀየር ይችላሉ። ለዛም ነው አንዳንድ ኮሜንተሮችን ሳይ አይናችሁ ያለው ዘለቀ ጋ ያየሁትን አይታችኋለሁ። ምንድን ነው ያፈነገጠው እንደ ብቻ የተለያየ ነገር እያላችሁ ነበር ኮሜንት ላይ። አታስቁኝ። ሌሎቻችሁ ደግሞ ለቀልድም ቢሆን አብሽ ለስራም ቢሆን መኪና የተጋጭ እያለው ሌሎቻችሁ ማለት መልካም ምኞት ተመኝ ወንድማችን አይደል እንዴ? ለልጁ ያስፈልጋል ማለት ምንም ነገር ጥሩ ነገር አሁን የሚሰራው ነገር ቢያናድዳችሁም ግን ለልጁ ያስፈልጋል ሪል ለአብርሽ መኪናው ተጋይታ ቢሆን ያሳየን ነበር ገባችሁ የተጋጨበትን ቦታ ያሳየን ነበር ስለዚህ መኪናው አልተጋጨም ለስራ ፕራንክ ለመስራት ወይም ሄርሚን ተከትሎ ገጠል ለገጠል ለመሄድ ሳይሆን ለስራ ወይም ደግሞ ለቀረጻ ብቻ ነው እዛ መንገድ ላይ መጥተው መኪና ተጋጭ ያሉትኝ እንጂ መኪናው ተጋጭቶ አይደለም ምክንያት ካላችሁኝ አንደኛ፣ ምንም ያሳየው ነገር የለም። ሁለተኛ ነገር ደግሞ ያስታውቅባቸዋል፣ ሁለቱም ሲሰሩ የነበረው እና ያው የዚህን ያህል ፋራ አይደለንም ለማለት ያክል ነው። ቤተሰቦች፣ ለማንም እንደው ለቀልድም ቢሆን መልካም ምኞት ተመኙ ማለት፣ ለሰው ክፉ ነገር እንዳትመኙ በማንኛውም ሁኔታ ቢሆን። ምክንያቱም መልካም በተመኛችሁ ቁጥር ነው እናንተ መልካም ነገር የምታገኙት። እኔ እወዳችኋለሁ። ባይ ባይ።